በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በህመም ጊዜ የሚጸለይ ጸሎት። ሰላም እንደምን ቆያችሁን? ውድ የመክሊት ዘተዋህዶ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘለዓለም የተመሰገነ የከበረ ይሁን። በዚህ በዛሬው ቪዲዮ ይዘንላችሁ የቀረብነው በህመም ጊዜያት የሚጸለይ ጸሎት ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ወደ ጸሎቱ ንግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ፣ በቁጣህ አትቅሰፈኝ፣ በመዓትም አትገስጸኝ። ድዌ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፤ ስለ ቸርነትህ አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክሜያለሁ። ሌሊቱን ሁሉ አልጋዬን በእንባዬ አጥባለሁ፣ መኝታዬንም በእንባዬ አርሳለሁ። ዓይኔ ከቁጣ ንባ የተነሳ ታወከች ብሎ ባሪያህ ዳዊት እንደለመነ እኔም ባሪያ ካዘነችና ከተጸጸተች ትህትናንም ከተሞላች ነፍሴ ጋር ወደ አንተ አቀርባለሁ። ጌታዬ ኢየሱስ ክርስቶስ ሆይ ከሕመሜ ጽናት የተነሣ እግሮቼ መንቀሳቀስ ተስኗቸው እሰቃያለሁና በዚህ ሕመሜ ወቅት ሁለንተናዬን አንተ ላይ ጥያለሁ። ዘመኔም እያበቃ መሆኑን በማስብበት ሰዓት የተበጠሰውን መቀጠል የምትችል ጌታዬ ኢየሱስ ክርስቶስ ሆይ ወደ እኔ ተመልከት። እጆቼ በመንቀጥቀጥና በመደንዘዝ መጨበጥም ተስኗቸው በምቃትትበት ሰዓት የሽባውን እጅ ዘርግተ የፈወስክ የድንግል ማርያም ልጅ ሆይ ወደ እኔ ተመልከት። ዐይኖቼ በሞት ፍርሃት ተይዘውና ተከልለው ሁሉን ነገር በስጋት በሚመለከቱበት ሰዓት ጌታ ሆይ እውሩን በፈወስክበት ተአምርህ እኔንም በጎ ነገሮችን እንዳያደርገኝ ጆሮዬ ደንቅሮ የሞት አስፈሪ ድምፅን ብቻ እየሰሙ ባሉበት ሰዓት የናዝሬቱ ኢየሱስ ሆይ፣ ኤፍታ ተከፈት ብለህ ፈውሰኝ። ከንፈሮቼ ደርቀው በሚንቀጠቀጡበት ጊዜና ቅዱስ ስግደት የሚገባውን ቅዱስ ስምህን እንዲያድነኝ በምጠራበት ጊዜ ጌታ ሆይ አድነኝ ብለው እንደፈወስካቸው ሰዎች እኔንም ፈውሰኝ። በደረሰብኝ የጽኑ ደዌ ምክንያት ሐዘን ላይ የወደቁትን ወገኖቼ እንዲድኑ ሩኅሩ ጌታ ሆይ የኢዮብን ሐዘን ወደ ደስታ ቀይረ ወዳጆቹን እንዳስደሰትክ እኔንም ፈውሰ ወገኖቼ ተደስተው እንዲያመሰግኑ አድርግ። ከበሽታዬ ጽናት የተነሳ የደከመው ልቤ ተጨነቀ በሞት ፍርሃት ተይዞ ይሰቃያልና፣ መሐሪ አምላኬ ሆይ ፈጥነ ለልቤ መጽናናትና ፈውሱ ነው። የህመሜን ጽናት የሚያመለክቱት እንባዎቼ በዓይኔ ሲፈሱ አይተ ያለቀሱ ልጆችህን እንባ ባበስክበት እጅህ አብስህ አጽናናኝ። እንባዬንም እስከ ዛሬ ለሠራሁት ኃጢአት ማስተሰሪያ ካሳ አድርገ ተቀበልልኝ። ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተናትና ኀይል ክብር ምስጋናም ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለው። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማይጸንሽም ፍሬ ኢየሱስ ክርስቶስም ምስጉን አምላክ ነው። ጸጋን የተመላሽ ወይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና፣ ከተወደደ ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን፣ ኀጢአታችንን ያስተሰሪልን ዘንድ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ከዘላለም እስከ ዘላለም ይሁን፣ አሜን።